በአሁኑ ሰዓት በኢትዮጵያና በኤርትራ ድንበር አካባቢ ምን እየተከናወነ እንዳለ የውጥረቱን ዋና ዋና መንስኤና መፍትሄው ምን ሊሆን እንደሚችል እንዲሁም የውጭ ኃይሎች ጣልቃ ገብነት የሚያስከትለውን አደጋ እንመለከታለን። አብራችሁን ቆዩ። የውጥረቱ ዋና መንስኤ የዶክተር አብይ አህመድ የማይቀለበስ አቋምና የፕሬዚዳንት ኢሳያስ አፈወርቄ ጠንካራ ምላሽ። አሰብ የማናት? ዛሬ በሁለቱ ሀገራት መካከል ያለው የሻከረ ግንኙነት ዋነኛ መነሻና መድረሻ ምን እንደሆነ በዝርዝር እንመለከታለን። የአሁኑ ጥረት ከ2018ቱ ሰላም በኋላ ተከስቶ የነበረ ቢሆንም አሁን ግን በቀይ ባህር ፍላጎት ሳቢያ አጣዳፊ ደረጃ ላይ ደርሷል። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የባህር በር ፍላጎታችን የማይቀለበስ ነው ማለታቸው የፍጥጫው መጀመሪያ ነው። የኤርትራ አቋምና የጦርነት ክሶች እንዲሁም ኤርትራ ምላሽ ኢትዮጵያ ያቀረበችው ጥያቄ የኤርትራ ሉዓላዊነትና የወሰን አንድነት የሚጋፋ ሙከራ ነው ብላለች። በተለይ አሰብን ለመውሰድ የታለመ የማስፈራራት አካሄድ አድርጋ ነው የምትመለከተው። በቅርቡ የኢትዮጵያ መንግስት ኤርትራ በሀገር ውስጥ አማጺ ቡድኖች በመጠቀም ጦርነት ለማቀጣጠል እየተዘጋጀች ነው የሚል ከባድ ክስ አቅርባለች። ኤርትራ ግን ይህንን ክስ ሀሰተኛ ሴራ በማለት ውድቅ አድርገዋለች። የጂኦ ፖለቲካዊ አሰላለፍ ለውጥና የውጭ ተጽዕኖ ግብፅ በህዳሴው ግድብ ምክንያት ከኢትዮጵያ ጋር ያላት ውጥረት እንዳለ ሆኖ ከኤርትራ ጋር ያላትን ግንኙነት ግን አጠንክራለች የግብፅ ፕሬዝዳንት አልሲሲ የኤርትራን ሉዓላዊነት እንደሚደግፉ በግልጽ ማወጃቸው ውጥረቱን አባብሶታል አለም አቀፉ ማህበረሰብ አሜሪካና አውሮፓ ጦርነቱ ከመቀስቀሱ በፊት አለም አቀፍ ሽምግልና እንዲደረግ አሳስበዋል መፍትሄውስ ምንድን ነው? ሁለቱም ሀገራት እርስ በርስ በመገለል የከፈሉት ዋጋ ከባድ ነው። ኢትዮጵያ በወደብ ክፍያ ብዙ ገንዘብ ታወጣለች። የኤርትራ ወደቦች ደግሞ አልተሰሩም። ብቸኛው ዘላቂ መፍትሄ በጦርነት ሳይሆን በሁለቱ ሀገራት መካከል የጋራ ኢኮኖሚያዊ ጥቅምና ትብብር ላይ የተመሰረተ ተጨባጭ የዲፕሎማሲ ድርድር ነው። ኢትዮጵያ የባህር በር ማግኘቷ የኤርትራን ወደቦች በጋራ ለመጠቀም የሚያስችል ዘላቂ ስምምነት መሆን አለበት። በመጨረሻም ይህ ሁሉ ስጋት በድርድር ይፈታል ወይስ በጦርነት? አስተያየታችሁን በኮሜንት አስቀምጡ።